ያለ መንፈስ ቅዱስ የክርስትናን ሕይወት ልትመሩት ወይም ልትኖሩት ፈጽሞ አትችሉ። በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 14 ላይ ጌታ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። እኔም አብን እለምናለሁ፣ ለዘለዓለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ቀበለው የማይቻለው የእውነት መንፈስ ነው፤ ነገር ግን በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። ጌታ ኢየሱስ ክርስቶስ ወደ አብ እንደሄደ ያደረገው የመጀመሪያ ነገር ምንድን ነው ብላችሁ ብትጠይቁኝ መልስ አለኝ። ደቀ መዛሙርቱ እያዩት ከፍ ከፍ አለ፤ ደመናም ከዓይናቸው ሰውራ ተቀበለችው። በሰማያት አለፈ ወደ አብ ቀኝ ሄዶ ተቀመጠ። እንደ ደረሰ ያደረገው የመጀመሪያ ነገር ምንድን ነው ብላችሁ ብትሉ አብን ወዲያውኑ፣ አባት ወይ የመጀመሪያ ነገር የምጠይቅህ በምድር ላሉ ተከታዮቼ፣ በምድር ላሉ አንተ ለሰጠኸኝ በስሜ ላመኑት መንፈስ ቅዱስን እንድትሰጣቸው ፈልጋል። ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት የሰውን ድካም ያውቃል። ያውቃል። ግን እንዴት ነው የሚያውቀው ብትሉኝ፣ በሁሉን አዋቂነቱ ነው የሚያውቀው። አሜን። እሱ ኦምኒሸንት ነው፣ ሁሉን አዋቂ ነው። ስለዚህ በሁሉን አዋቂነቱ የሰውን ድካም ያውቃል። ኢየሱስ ክርስቶስ መጥቶ ከሄደ በኋላ ግን እግዚአብሔር የሰውን ድካም ያውቃል። አዎ፣ እንዴት ብትሉኝ፣ በሁሉን አዋቂነቱ ብቻ ሳይሆን በኤክስፒሪየንስ ያውቀዋል። አሜን። ሰው ሆኖ ኖሯል። አምላክነቱን ሳይተው ሰው ሆኖ ነው የኖረ። ይደክመው ነበር ይርበው ነበር ያመው ነበር ማንኛውም ሰው የሚሰማው ስሜት በዚህ ምድር ላይ ይሰማው ነበር። ስለዚህ እግዚአብሔር ራሱ ስጋ ለብሶ በምድር ላይ ኖሮ ስላየው ወደ አብ ሲሄድ የመጀመሪያ የለመነው ነገር ምንድን ነው? አባት ሆይ እ። እዛ ምድር ላሉት ምን ስጥልኝ፣ ምን ስጥልኝ። ምክንያቱም ያለ መንፈስ ቅዱስ ሊኖር ስለም ወገኖች፣ ኢየሱስ ክርስቶስ እንኳ በዚህ በምድር ላይ ለመኖርና የአባቱ ፈቃድ ፈጽሞ ለማለፍ መንፈስ ቅዱስ ካስፈለገው እኔና እናንተማ ምንኛ ያስፈልገን ይሆን? መጽሐፍ ቅዱሳችን ወንጌል በሚገባ እንደሚያረጋግጥልን ኢየሱስ ክርስቶስ በዮርዳኖስ ወንዝ በመጥምቅ ዮሐንስ እጅ ተጠምቆ ሰማይ ተከፍቶ በመንፈስ ቅዱስ እስኪቀባ ድረስ አንድ ታምራት እንኳን አላደረገም፣ አገልግሎቱንም አልጀመረም። ስለዚህ ኢየሱስ ክርስቶስ ለማገልገል ምን ያስፈልገው ነበር? መንፈስ ቅዱስ ያስፈልገው ነበር። እኔና እናንተማ ምንኛ ያስፈልገን ይሆን? ኢየሱስ ክርስቶስ እሱ የስላሴ አካል ሆኖ ሳለ እሱ የእግዚአብሔር ልጅ ሆኖ ሳለ ነገር ግን በመንፈስ ቅዱስ ላይ መደገፍ ያስፈልገው ነበር እኔና እናንተማ ምንኛ ያስፈል ወገኖቼ የእኛ ትልቁ ችግራችን ምንደ ታውቃላችሁ እግዚአብሔር እንዳይሰራብን ያደረገው ትልቁ ችግራችን መቻላችን እግዚአብሔር መቼ ነው የሚጠቀምብን አለመቻላችንን ስናውቅ አሁን ያለመንፈስ ቅዱስም ስለምንችል መንፈስ ቅዱስ ብዙ አያስፈልገን አደለ? ብዙ ነገሮችን ያለ መንፈስ ስለምንችል እሱ ላይ አብሶሉትሊ መደገፍ አያስፈልገን፣ እንችላለን። ኢየሱስ ክርስቶስ ምን አለ? ወልድ ከራሱ አንዳች ሊያደርግ አይቻለው፣ አብ ሲያደርግ ያየውን ያን ነው እርሱ ያደርጋል እንጂ ምንም ማረጋጭ። ተመልከቱ እርሱ ሰማያትን የዘረጋ ምድርን የመሰረተ ዓለማትን ካለመኖር ወደ መኖር ያመጣ እርሱ በአብ ላይ ዲፐንደንት ነበር። በመንፈስ ቅዱስ ላይ ዲፐንደንት ነበር። ይህናና መቼ ምን ያህል በእሱ ላይ ልንደገፍ ያስፈልገናል። ወገኖቼ ልንገራችሁ፣ ቤተ ክርስቲያን በምድር ላይ 33 ዓመት ተኩል ስለኖረው ስለ ኢየሱስ ጥቂት ታውቃለች። 33 ዓመት ተኩል ስለኖረው ስለ ኢየሱስ ጥቂት ታውቃለች። ነገር ግን በምድር ላይ 2000 ዓመት ስለኖረ ስለ መንፈስ ቅዱስ ምንም አታውቅ። አያሳዝንም? በምድር ላይ ምን ያህል ኖሯል መንፈስ ቅዱስ? 2000 ዓመት። ለምንድነው መንፈስ ቅዱስን የባናውቀው ብላችሁ ካላችሁ፣ ቀደም ያነበብኩትን የዮሐንስ ወንጌል ምዕራፍ 14 ቁጥር 14 ጀምሮ ያለውን ክፍል እንደገና ደግምላችኋለሁ። በደንብ ልብ ብላችሁ ስሙኝ። አሜን። ዓለም ማለት የማያምነው ህብረተሰብ ማለት ነው። ዓለም አንድን ነገር ለማወቅና ለመቀበል የምትጠቀምበት የራሷ የሆነ መርህ አላት። የማያምነው ህብረተሰብ የራሱ ምን አለው? መርህ አለው። ምንም የሚያደርግበት አንድን ነገር የሚያውቅበትና የሚቀበልበት መርህ አለው። ምንድን ነው ካላችሁ፣ እኔም ወደ አብለ ሄዳለሁ። አብን አብነ ለምናለሁ። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ሰማችሁኝ በደንብ ስለዚህ፣ የዓለም አንድን ነገር የመቀበል መርህ ምንድን ነው? መጀመሪያ ምን ማድረግ ማየት፣ ከዛስ ማወቅ፣ ከዛስ መቀበል። ይሄ የማን መርህ ነው? ካላየች አታውቅም፣ ካላወቀች አትቀበልም። ስለዚህ ነው ሰዎችን ሄደን የማያምኑ ሰዎችን ሄደን መንፈስ ቅዱስን ተቀበይ አንልም። ምክንያቱም የትን ያለችው በዓለም አለ እንዴ? ስለዚህ በዓለም ስላለች እሷ አንድ ነገር ለመቀበል ምን ማድረግ አለባት? ማየት፣ ማወቅ፣ መቀበል አለ እንዴ? ስለዚህ ማንን ተቀበይ ነው የምንላት? ኢየሱስን። ምን ማለታችን ነው እንደው ኢየሱስን በዚህ ምድር ላይ በሚታይ መልኩ መጥቶ ስለነበር ይሄንን ታሪክም ስለሚያስ ስለሚያረጋግጥልን ይገባችኋል አባል በሚታይ መንገድ መጥቶ ስለነበር ለዚህ ነው ኢየሱስን ተቀበሉ ብለን ኢየሱስን ምንሰብከው። ከዛ ግን ኢየሱስን ለተቀበሉት ግን መንፈሳቸው ሕያው ስለሚሆን ስለ መንፈስ ቅዱስ እንነግራቸዋለን። ስለዚህ መንፈስ ቅዱስ ተሰጥተዋል። አሁን ምንድን ነው የማደርገው፣ የተወሰኑ ነጥቦችን አነሳለሁኝ። በተለይ ለምንድን ነው በመንፈስ ቅዱስ የማንሞላ? ለምንድን ነው መንፈስ ቅዱስ ተሞልተን በአዲስ ቋንቋ ማንናገረው ከዛ ለምንድነው የተለያዩ የመንፈስ ቅዱስ የፀጋ ስጦታዎች በህይወታችን የማይሰሩት? እንደው ይህንን በተመለከተ አንዳንድ ነጥቦችን አሳያችኋለሁ። ብዙ ጊዜ ሰዎች ችግራቸው ምንድነው? መንፈስ ቅዱስን መቀበል ይፈልጋሉ። አማኞች እኮ ናቸው። ግን መንፈስ ቅዱስን ምን ማድረግ ይፈልጋሉ? መቀበል ይፈልጋሉ። መንፈስ ቅዱስን መቀበል የሚባል ነገር የለም። መንፈስ ቅዱስን መቀበል የሚባል ነገር የለም። አንድ ሰው ኃጢአተኛ ሰው በዓለም ውስጥ የሚኖር ሰው እንዴት ነው ሚድ ነው ብላችሁ ብጠይቁኝ ጌታ ኢየሱስ ክርስቶስ እስቲ ተቀበል ኃጢአተኛ ነኝ፣ እግዚአብሔር ሆይ የሰጠኝን የዘላለም ሕይወት ስጦታ ልጅን ኢየሱስ ክርስቶስን አሁን እቀበላለሁ አንጻኝ፣ በደምህ እጠበኝ ብሎ ሲል ያን ጊዜ መንፈስ ቅዱስ እየበረረው ደስ ይመጣል። ሃሌሉያ! ከዛን ቀን ጀምሮ መንፈስ ቅዱስ የት ነው ያለው? በዛ ሰው መንፈስ ውስጥ ነው ያለው። ጌታን ተቀበላችሁ ከሆነ ዳግም ተወልዳችሁ ከሆነ መንፈስ ቅዱስ የት ነው ያለው? አይሰማኝም። የት ነው ያለው? በውስጣችሁ ነው ያለው። እንደምን ሰዎች ለምን መንፈስ ቅዱስ የማይሞል ልንገራችሁ። ምክንያቱም አይደለም ወንድም ያሬድ ቆይ እንደዚህ እኮ አይደለም፣ መጽሐፍ ቅዱስም ላይ እኮ ምን ይላል? ሐዋርያት በደርብ ቤት ውስጥ ሆነው ሲጠብቁ ይላልና፣ መንፈስ ቅዱስን እየጠበቅን ነው ብለው ይላሉ። ያኔማ የተጠበቀው ስላልመጣ ነው። ግን በበዓለ አምሳ ምን አደረገ? መጣ አይደለም? ተመጣ በኋላ ለምን ትጠብቁታላችሁ? መንፈስ ቅዱስ የተሰጠን ንጹህ ስለሆንን አይደለም። መንፈስ ቅዱስ የተሰጠን ጻድቅ ስለሆንን አይደለም። መንፈስ ቅዱስ የተሰጠን ኢየሱስ ክርስቶስን ስላመነን ኡ በመንፈስ ቅዱስ እንዳንሞላ በተለይ በልሳን እንዳንናገር ችግሩ ምንድነው? የተለያዩ ትምህርቶችን ከዚህ በፊት ሰምተናል። ስለዚህ እሱን ካልቀኘንና ካላስተካከልን በስተቀር ወገኖቼ በመንፈስ ቅዱስ መሙላት አስቸጋሪ ነው የሚሆነው ምክንያቱም እንዳንዶች ምን የሚል ነገር ሰምተዋል። በቃ ሰው አንድ ጊዜ ሲድን መንፈስ ተቀብሏል፣ ከዛ በኋላ የለም፣ በልሳን መናገር ለተወሰኑ ሰዎች ብቻ የሚሰጥ ነው ወዘተ፣ የተለያየ ነገር ልንል እንችል። ስለ እያንዳንዱ ትምህርት እያነሳው ማስረዳት አሁን አልችልም። ግን አንድ እውነት ነግራችኋል። መንፈስ ቅዱስ ተሰጥቷችኋል፣ በውስጣችሁ ነው ያለው። ምንጩ ፈልቋል፣ ካመናችሁ አሁን ወደ ወንዝነት ይለወጣል። ወገኖች የትምህርቶቻችንን ማስተካከል አለብን። ማንኛውም በክርስቶስ አምኖ የዳነ የእግዚአብሔር ልጅ የሆነ ሰው ሁሉ በመንፈስ ቅዱስ የመሞላት መብት ተሰጥቶታል። መንፈስ ቅዱስ በውስጡ ነው። መስፈርቱ አንድ ብቻ ነው፣ እርሱም በክርስቶስ ማመን። ብዙ ሰዎች የሚቸገሩት ምንድን ነው? በተለይ በጌታ ቤት ውስጥ የቆዩ ሰዎች በመንፈስ ቅዱስ ለመሞላት የሚቸገሩበት ነገር፣ አዎ መሞላት ፈልጋለሁ፣ ግን ይህ ልሳኑ እንደው እንደው ብለው ይላል። ቢቀር ነው ልሳኑ እንደው ቢቀር ይላል። አውቃለሁኝ አውቃለሁኝ፣ በአይምሮ ስናስበው ሞኝነት እንደሚመስል በልሳን መናገር፣ ግን የእግዚአብሔር ጥበብ ነው። የእግዚአብሔር ሞኝነት ደግሞ ሞኝነት እንኳን ከመሰለን ከሰው ጥበብ ይልቅ ይጠበባል። የእግዚአብሔር ሞኝነት ከሰው ጥበብ ይበልጣል። ስለዚህ ሞኝ እንኳን ብትሆኑ አሁንም ከሰው ጥበብ በልጣችኋል። ምንድን ነው ልሳን? ኦኬ ሁለት አይነት ልሳናት ሁለት አይነት ልሳኖች አሉ። አንደኛው ልሳን የሰው ቋንቋ ነው። የምንናገረው የሰው ቋንቋ፣ ምድር ላይ ያለ የሰው ቋንቋ ይሄ ልሳን። ሐዋርያት በበዓለ 50 ቀን መጀመሪያ የተሞሉትና የተናገሩት ልሳን ምክንያቱም ከ16 ሀገር የመጡ አላምሳን ለማክበር በኢየሩሳሌም የሚሰበሰቡ ሰዎች ያንን ቋንቋ በየአገራቸው ቋንቋ ሲናገሩ ሰምተዋቸው ለደህንነት ምክንያት ሆኗቸዋል። ይኸው በእኛ በሀገራችን ቋንቋ የእግዚአብሔርን ታላቅ ስራ ይናገራሉ ብለው መስክረውላቸው እኔ አሁን የምነግራችሁ ስለዚህ ልሳን አይደለም። ያ የሰው ቋንቋ ነው ምድር ላይ ያለ ቋንቋ ነው። እኔ አሁን የምነግራችሁ ልሳን ግን የተለየ ልሳን ምን እንደሆነ ላስረዳችሁ። እሱ ለማንኛውም በክርስቶስ አምኖ የእግዚአብሔር ልጅ ለሆነ ሁሉ የሚሰጥ ምንድን ነው ካላችሁኝ፣ አንደኛ ቆሮንቶስ ምዕራፍ 14 ላይ እንዲህ ተብሎ ተጽፏል። ቁጥር 2ን ብታን በልሳን የሚናገርስ ይላል። ስለዚህ እኛው ልሳን ሲናገር ስለሁለተኛው፣ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና፣ በመንፈስ ግን ከእግዚአብሔር ጋር ሚስጥርን ይነጋገራል። ይሄኛው ልሳን ምታን መንፈሳችን ዳግም የተወለደውና የእግዚአብሔር ልጅ የሆነው መንፈሳችንና መንፈስ የሆነው አባታችን የሚግባቡበት ሆድ ነው። ሆድ እውነት ወንድም ያሬድ ዛሬ ይሰጠኛል ብሉ ይሆናል። አይሰጣችሁ ለምን ተሰጥቷቸዋል? ማለት ቋንቋው ምን ውስጣለ ማለት ነው። አዎ መንፈስ ቅዱስ ሰማይ ረስቶት የመጣ ምንም ነገር የለም። አንዳንድ ሰዎች በልሳን እንትናገራችሁ ስላቸው፣ አይ አልተለማመድኩም ይላሉ። ይሄ ትምህርት ቤት ውስጥ ገብተን የምንማረው የሊንግዊስቲክ እንትን ጉዳይ አይደለም። በክርስቶስ አምናችሁ በልሳን የማትናገሩ ሰዎች መንፈሳችሁ ምን እንደሚመስል ላሳያችሁ። የመንፈስ ኃይል መጥቶ መንፈሳችሁ አምቋል? መንፈሳችሁ በዚህ ሰዓት እንደሞላ ወደብ ነው የሚመስለው። ኃይል መቶ መቶ መቶ የሚያነሳው ነው። ስለዚህ ይህንን ኃይል ዲስቻርጅ እንድታደርጉ ወይም እንድትጠቅሙበት ይፈልጋል እግዚአብሔር። ታዲያ ወንድሜ ያሬድ ለምንድ ነው እንደዚህ ከሆነ በልሳን ማልናገረው ካላችሁ፣ በልሳን የማትናገሩት እግዚአብሔር ስላልፈቀደ ሳይሆን እናንተ ስላልፈቀዳችሁ። እንዴት ካላችሁ፣ በደንብ ስሙኝ ወገኖቼ። በጣም እንደው ቀላል በሚመስልና በሚያስቅ መንገድ ብነግራችሁ ትልቁም ነገር ነው አእምሯችን ላለፉት ብዙ ዓመታት አፍ ከፈታንበት ጊዜ ጀምሮ የአንደበታችን የሳንሱር ክፍል ኃላፊ ሆኖ ሲሰራ ቆይቷል። አደለ እንዴ? ማለት እሱ ያላረመውና የማያውቀው ነገር በዚህ በኩል አልፎ አያውቅም። እንደው ሌላ ሌላ ችግሮ የተፈጠረው ካልሆነ በስተቀር ምናልባት አልባት አንስቴዚያ ወስደን ወይ ሌላ ነገር ወስደን እንደው አለ ወይ ሌላ ነገር ወይ ሌላ ነገር ብዙ የተለያዩ ነገሮች ሆነው ካልሆነ በስተቀር እሱ ታንሶል ያላለገው ነገር በዚህ በኩል አልፎ አሁን ግን ችግር ተፈጠረ። ጥሩ ችግር ነው። ምንድነው? አዲስ ሰው መጥቷል ውስጥ። ይሄ የመጣው ሰው ደግሞ ከማ ጋር ነው ግን ማድረግ የሚፈልገው ከሰው ጋር ብቻ ሳይሆን ከማ ጋር ነው? ከአባቱ ጋር። እና ምን ይፈልጋል? አንደበት። ስንት አንደበት ነው ያለው? አንድ። ስለዚህ ምን አለ? በጋራ እንጠቀምበት መንፈሳችን አሁን እያቀረበ ያለው ጥያቄ ላይ ምራችን ምንድነው? እሺ አንተ ለሰዎች ስትናገር ተጠቀምበት? እኔ ደግሞ ከአባት ጋር ስነጋገር ልጠቀምበት፣ አለ ይሄ ግን የቆየው ስለሆነ የኖረው ስለሆነ እያለ ነው። አንዳንድ ሰዎች አንዳንድ ጊዜ እየጸለዩ እያሉ በመንፈስ ቅዱስ ገና እኮ አልተሞሉም፣ እየጸለዩ እያሉ አንዳንዴ በጣም ይባረኩና አንዳንድ የልሳን ቃላቶች ፋፋቸው ከተለቅ ብለው ይወጣሉ እና ሲወጡባቸው በኢየሱስ ብሎ ይላሉ። መፍትሄውን ልንገራችሁ። አይምሯችሁ የሚያስቸግራችሁ ከሆነ መጽሐፍ ቅዱስ የያዛችሁ ሁላችሁ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 14ን አውጡና ሁላችንም እናነበዋለን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 14 በልሳን ስጸልይ መንፈሴ ይጸልያል፣ አእምሮዬ ግን አቆሙ በደም ስሙ። በልሳን ስጸልይ ምን ነው የሚጸልየው? አይሰማኝም። አእምሮዬ ግን ያለ ፍሬ ነው ማለት ምን ማለት መሰላችሁ? ስራ ላይ አይደለም። ከሰው ጋር ስነጋገር አእምሮዬ ምን ላይ ነው? ሳንሱሬ የማድረግ ስራውን ይሰራል ይሰራል። እግዚአብሔር ይባርከው። በለሳን ስጸልይ ግን ቢሮ ውስጥ መቀመጥ አይፈቀድለትም። ምክንያቱም ቢሮን የተቆጣጠረው ሌላ። አሜን። ስለዚህ ያለ ፍሬ ነው፣ ያለ ስራ ነው። አእምሮዬ ስራ ላይ አይደለም። በደንብ ስሙኝ። በልሳን ስጸልይ ማን ስራ ላይ አይደለም። አንዳንድ ሰዎች ምን ይሉኛል? አዎ ወንድም ያሬድ፣ የሚመጣ ነገር አለ፣ ቋንቋ የምናገረው ነገር አለ። ችግሩ ግን ምንድን ነው? ብዘባርቅስ ብዬ እፈራለሁ። እንዴ፣ በአእምሮ እንኳን ቁጥጥር ስር ሆነ ስትናገር ካልዘባረክ በመንፈስ ቅዱስ ተጠፍረ ሆነ እንዴት ትዘባርቃለህ አሜን ሆይ በአይምሮ ስናገር ቢሮ ውስጥ ያለው ማን አይምሮ በመንፈስ ስናገር ቢሮ ውስጥ ያለው ማን መንፈስ ቅዱስ ምክንያቱም ሐዋርያ ሥራ ምዕራፍ ሁለት ላይ ምን ይላል መንፈስም ይናገሩ ዘንድ እንደሰጣቸው በአዲስ ቋንቋ ተናገሩ ይላል ጌታ ይመስገን ስለዚህ ማን ነው የሚቆጣጠረው እና ወገኖቼ ምን እንደምትሉ አትጨነቁ። ምን ይሆን የምለው ብላችሁም ለመተርጎም አታስቡ። የማይሰበር ኮድ ነው። ከመንፈሳችሁ ተወርውሮ መንፈስ የሆነው እግዚአብሔር ጋር የሚደርስ ነው። ስራም ይሰራ ነው። አሜን። እህስ ምን ላርገ ካላችሁ ተናገሩት። አንዳንዶች ምንድን ነው የሚጠብቁት ብለው መንፈስ ቅዱስ ከውስጣቸው ወጥቶ እሱ ራሱ እንዲናገር ይፈልጋል። መንፈስም ይናገሩ ዘንድ እንደሰጣቸው በአዲስ ቋንቋ ተናገሩ። ማነው የተናገረው? ሰዎቹ። ስለዚህ የእኛ ድርሻ ምንድን ነው? አይሰማኝም፣ አይሰማኝም ምን? መንፈሳችን መናገር የሚፈልገውም መናገር። ማንም ሰጠን። መንፈስ ደስ የሚለው ነገር ብዙ ጊዜ የሚመጣው ከኃይል ጋር ስለሆነ ለማ? ስልጣን አንድ አስቸጋሪ ነው፣ ግን ከዓለም ጋር መሆን ባይመጣም እንኳን መንፈሳችን መናገር የሚፈልገውን ምን ማድረግ ነው ያለብን መናገር ነው። የእግዚአብሔርን መንግስት እንደ ህፃን የማይቀበላት አይገባባትም ነው አለሚለው። ስለዚህ እዚህ ጋር ለእግዚአብሔር ነገር ህፃናት መሆን ይጠበቅብናል። መጨረሻ ይህንን ነገሪያቸውን ጸልያለን። የብዙ ሰዎች ችግር ምንድን ነው? በተለያየ ልምምድ ሰምተዋል ሌሎች ሰዎች እንዴት መንፈስ ቅዱስ እንደተሞሉ ምስክርነት ሰምተዋል። እና አንስት ስትመሰክርም ብላለች፣ እኔ በቃ የዛሬ ስንት ዓመት ነው እንደዚህ ስንጸልይ ኤሌክትሪክ ነገር ወረረኝና ተሞላሁ ብላለች። እስ ዛሬ የምችኛው አቆማ ኤሌክትሪክ ትጠብቃለች። ምንም ልምምድ አትጠብቁ። እግዚአብሔር አንዱን በዚህ መንገድ፣ ሌላውን በዚህ መንገድ፣ ሌላውን በዚህ መንገድ፣ በፈለገው መንገድ ይሞላል። አሜን። የእኛ ድርሻ ምንድን ነው እንደተሰጠን አውቀን አምነን በደስታ በእግዚአብሔር ፊት ቀርበን እግዚአብሔርን ማመስገን። ከዛ በኋላ መንፈሳችን መናገር የሚፈልገውን እንዲናገር አንደበታችንን መስጠት። አይምሮችን ምንድን ነው ይሄ ቋንቋ ቢል እንኳን ከቢሮ ውጣ ማለት፣ ምክንያቱም አሁን ቢሮ ላይ መንፈስ ቅዱስ ነው ያለው። ሃሌሉያ አሜን። ይሄ ነው የሚያስፈልገው። ስለዚህ ምንም ልዩ ልምምድ መጠበቅ የለብንም፣ እግዚአብሔርን ማመስገን ያለብን አሁንም አንድ ነገር ልንገራችሁ። አንዳንድ ሰዎች እንደዚህ እየተጸለየ እያለ ምን ያጋጥመኛል? እየዞርኩ ስጸልይ ይጸልያሉ፣ በጣም ፍቨንት ሆነው፣ በጣም ከልባች ይጸልያሉና ምን እንደሚሉ እየተሰማቸው ጌታ ሆይ በእናት አትለፈኝ። እኔ እኮ ያልኩት ለምኑ ሳይሆን ተሰጥቷችኋል ነው። የተሰጠው ሰው ይለምናል? ግን ምን ያመሰግናል። ሃሌሉያ አሜን። ስለዚህ እግዚአብሔር ምን ማድረግ ነው ያለብን? ምንድን ነው ማድረግ ያለብን? ማመስገን